በጣም ተለማመጥናት ለመን ናት መሰለኝ፣ አሁን ሳስበው ማለት ነው። እኛ በቃ ሰው ሲመጣ ደግሞ በቃ እንዲያት በሉ ችግራችሁ ደግሞ እናት ሰው መቶ የሆነ ነገር አድርጎ ሲመከራ ሰው መቶ ደግሞ አይደለም

ጉራጅኛ እኔ በኦሮምኛ ሊሄድልህ እንደ አይቻልም። ሰላም ሰላም ሰላም ሰላም ሰላም፣ እንዴት ነሽ? እንዴት ናችሁ? አሁን መጥቼ ነው ያላችሁት። እንዳግመኝ በሉልኝ። አዳምጪ አዳምጪ፣ እኔ ልንገራችሁ ማለት ነው። ኦሮምኛ መንሻ ብትይ ሆኔ ነይ የምትይኝ ከሆነ ማለት ነው

ማሂ አሁን ምንድነው የምናረገው እቺ ልጅ ብቻ ናት የአንቺ ምክንያት አሁን እቺ ልጅ ብቻ ናት የአክስትሽ ነው ምናምን ፎቶ ይዘቀዘቀችዋል ሌላ ሰው አለ ሌላ አካውንት አለ እቺ ልጅ ብቻ ናት ምንም እንደውም ማለት ነው ከአንቺ ካላጠፋሽ እኮ ይሄ አሁን ልጅቷ የዘቀዘቀችውን ፎቶ እንደውም ይብሳል አሁን አሁን ሁሉም እየተቀባበለው ጨረቃ ፋሚሊም እንዳለ ይመጣል እዚህ ጋር ደግሞ ከመጣው ሞር ቫይራል ነው የሚሆነው ሁሉም ሰው ያዋል እቺ ልጅ ጋር አልታየም ሀምሳ ሰውን ያየው ገብቻል ማንም ያየው የለም ሀምሳ ሰው ማለት ማን ቤተሰቦች ጋር ማንም ጋር እኛም ጋር እንኳን አልደረሰም ናንጫ እንግዲህ ገብቶሻል ልጅቷ ፎቶን ከየት አምጥታው ነው የት ነበረ ያክስትሽ ልጅ ምን ላይ ነበረች እነሱ ቶክ ቶክ ራሱ ማሂን እሱ ገና እኮ አሁን እቺ ልጅ አሁን እየዘቀዘቀችው አለ። ልጅ እቺ እየዘቀዘቀችው አለ። ያክስትሽ ልጅ እየዘቀዘቀችው ልጅ ያክስትሽ ልጅን ፎቶ ከየት አምጥተው ነው? አንቺ ምን ላይ ፖስት ተሰው ነው ያገኘችው? እኔ ፋል ፎቶ ተም እነሱ ውስጥ ገብቴ ነው ሰላም እኮ ከየት አመጣ ሰባ ሰላም ወይ ቲሷን አትላክሽ ማለት ሰላም ታውቅሻለች? በግል አንቺና ሰላም ትተዋወቃላችሁ? ሰላምና እሷ ታወቃላችሁ አንድ ነው። ሰላም አለ እቺ ልጅ። በቃ ሰላምን ጥሯት። ምን እንት ትራል ቀላል እኮ ነው ለሰላም ሸራ ሰላም ሰላም ሰላም ትምጣ፣ ሰላም ትምጣ፣ ሰላም ትምጣ። ሰላም ነው ደጋፊ አይደለች፣ ትምጣ ሰላም ሰላም ያነ ና አቀናብራ በቃ ተባብሶት አሁን እዚህ ጋር ልጅቷን ሸኛት የሆነ ነገር ታርግና ማለት ነውና ሌላ ነገር እንዲፈጠር አታደርጉም። ሰላም ናት። ይህን ያስደረገችው ሰላም ነው ዘጌታላቸው ተብሏል። ልጅቷን ታውቃታለች ነው ያለችው። እሺ ወይ እኔ ልጅ አሁን ጥያቄን ያልመለሽልኝ ጥያቄ ማለት ነው ማሂ ጥያቄን ያልመለሽልኝ አንቺ ፎቶውን ምን ላይ ፖስተው ተው ነው ያክስትሽ ልጅ ፎቶ ያገኙት ከምን ከየት ነው የተገኘው እኔ እንጃ ምን አቃለ እኔ እንዴት እንዴት አርጋ ምን አላቀም እሷ በውስጥ ነው ሊላከሽ አሁን ልጅቷ እርግጠኛ ነኝ እቺ ልጅ የዘቀዘቀችው ልጅ የራስሽ ጓደኛ ነው የምትሆነው የማን የእኔ አዎ እነሱ ከምን ለምን የሚያውቁ ልጆች አለ ፎቶ ለምን የኔ ፎቶ ለምን አይወስዱ አሁን ብለው ነው በቃ፣ አንቺ ደካማ ጎንሽ በሰው ደካማ ጎን እንደምትጠቀሚ እነሱም ሆን ብለው ደካማ ጎንሽ በቤተሰብሽ ላይ መጥቶ ገብቷል። አንቺ አሁን በሰው ደካማ ጎን ነው እንደምንናደድ ሰው እንደሚከፈው ያውቁ ነው የምታደርገው፣ አይደል ሶ አንቺ ደካማ ጎንሽ ነው የመጡብሽ በቤተሰብሽ ላይ። በቃ ይሄ ነው የሚፈለገው እኮ ሲጀመር። የጨረቃ ፉት ፋሚሊ እኮ በሰዓቱ ቢያገኘው ያን ፎቶ አይለቅሽም፣ ታውቂያለሽ? ሁሉም ይተቀበላል። አሁን አይነቱ አንቺ ካደረግሽው ነገር አንጻር ማለት ነው። አሁን እንደውም ከተገኘ የባሰ አይለቀቅም አሁን እንደም ይብሳል ገብቶሻል። ስለዚህ አሁን በሰላም እቺ ልጅ እናስጠፋለን፣ አንቺ ጋ ያለውን ማጥፊያ። አሁን እንደውም እቺ ልጅ ቫይራል አልወጣም አልኩሽ፣ ማንም አላየውም። ይሄ ፎቶ ወደዚህ ፋሚሊ ከመጣ ግን ይብሳል፣ የትም ነው የሚደርሰው። ገብቶሻል፣ ሁሉም ስለሚቀባበለው ማለት ነው። ስለዚህ አንቺ አሁን ሰላምም ትመጣለች፣ ሸር ተደርጎላታል ልጅቷን። ሰላም የምታውቃት ከሆነ ሰላም በውስጥ አውርታ ታስፈታ ታስነሳታለች። ልጅ አይደለም አንቺ አይደለም ሰላም አውቃታለሁ ብለህ አይደለም